በቃሽ ከዚህ በላይ በቃሽ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ፣ ያልኩኝ እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ከች ብያለው። ያው እንግዲህ ሁላችንም የምናውቃቸው ዳኒና ፅጌ በተለይ በተለይ ቲክቶክ እንዲሁም ደግሞ ዩቱብ ላይ ኢንስታግራም ላይ እናውቃቸዋለን፣ ሁላችንም ብዬ አስባለሁ። የማያውቃቸው አለ ብዬ አላስብም፣ ሚዲያ ተጠቃሚ በሙሉ ሰሞኑን እንግዲህ ከአንድ ወር በፊት ዱባይ ለመዝናናት ሄሎ ነበረ። ሌዝናኑም እንደሄዱ ያው በጣም ደስ የሚል ቪዲዮ እየሰሩ አንድ ላይ ሆነው እኛ እንደውም ተመልካቾች የጠበቅነው ዱባይ ላይ ሰርፕራይዝ ቀለበት እንዲያደርግላት ነበረ የጠበቅ ነው ዳኒ ለጽጌ ማለት ነው። ግን ዳኒ በሚያሳዝን ሁኔታ እንደውም ሌላ ጠብሻለሁ፣ ሌላ ሴት ጋር ልሄድ ነው በማለት ጭራሽ ከተከራዩበት ቤት ወጥቶ ወደ ሌላ ሴት ጋር ሄዶ፣ ጽጌ ደግሞ በጣም ተናዳ ያው እንግዲህ ክሎሮክስ እስከ መጠጣት ድረስ ደርሳ በግድ ነው የተረፈችው። ሁላችንም አይተናታል ቪዲዮ እንደተሰራው፣ እና ጭራሽ ሕይወቷን እስከ ማጣት ድረስ ነበረ የደረሰችው። ዳኒም እንግዲህ ከዱባይ እንኳን አብሯት እንኳን አልመጣም፣ አብሮ ከሀገር ወጥተው ነገር ግን ሲመለስ ብቻውን ትቷት ነበረ የመጣው። እዚህ እንግዲህ ደግሞ ሲመጣ ያው ጽጌን አቀባበል ሊያደርግላት ነው ብሎ የሚያምር አበባ በልብ ቅርጽ ይዞ እቤቷ ሄዷል። እቤቷ እንደሄደ እንግዲህ ሴት ልጅ ከቆረጠች አንዴ አትመለስም የሚባለው አባባል ያው ጽጌ ላይ እየሰራ ይመስለኛል። ምክንያቱም እቤቷ አበባ ይዞ እንደሄደ እኔ አንተን አልፈልግም፣ ሌላ ፍቅረኛ አለኝ፣ አይንህን ማየት አልፈልግም፣ ቪዲዮ አትቅረጽ ብትለውም ነገር ግን ዳኒ ያው በጉልበት ነው። በቃ ዳኒ እኔ እንዲሁ ሳስበው ጥልና ይሆናላል ቡጭቂያ ነው የሚፈልገው እውነት ለመናገር። ምክንያቱም እሷ አፈልግሃለሁ አፈቅርሃለሁ ብላ ስትነግረው እኔ አንቺን አልፈልግሽም እኔ ሌላ ሴት ነው የምወደው እኔ ሌላ ሴት ጋር ነው መሆን የምፈልገው ይልና እሷ ግን ትታወይ ደግሞ የተሻለ ወንድ ጋ ሆና ሲያያት በጣም ነው የሚቀነው። ዳኒም ጽጌን ይወዳታል። ነገር ግን እኔ ዚጋ መናገር የምፈልገው ጽጌ ሴት ልጅ ነች ያው ዳኒ አብሮ ነው ያደጉት። ህፃን ነበሩ ሁለቱም፣ እኩያውሞች ነው የሚሆኑት። አብሮ ነው ያደጉት። ጽጌን ብዙ ጊዜ ተናግራለች ዳኒ እዚህ ለመድረሴ ዋነኛው ምክንያት እሱ ነው ብላለች። እሱም ደግሞ እንደዚሁ እዚህ ለመድረሱ ምክንያት ጽጌ ናት ብዬ ነው የማስበው። ምክንያቱም አንድ ላይ እንዲሁ እያየ ናቸው ዩቱብ እይሰሩ ነበረ ከዩቱብ ቲክቶክ፣ ከዛም በኋላ ፌመስ ሆኑ፣ ፊልሞችን ሰሩ። በጣም በቃ አንድ ላይ ነው ያደጉት ማለት ይቻላል እና እዚህ ድረስ ደርሳ አሁን ላይ ደግሞ ጽጌ ሴት ልጅ ናት፣ ማግባት ትፈልጋለች፣ ሞለድ ትፈልጋለች። ዳኒ ግን እንደምናየው ሁሌ እንደ ህፃን የሚያስበው በቃ አለርለ መፎጋገር ይሆን አለርለ በቃ አሸነፍ አልሸነፍ ባይነትን ነው የሚያሳየው እንጂ ወደ ቁም ነገር እስካሁን ድረስ አልገባም። ሲሆን ሲሆን ማድረግ ያለበት እሷ ባትለው እንኳን በቃ ወንድ ልጅ ነው። መጠየቅ ያለበትም ወንድ ልጅ ነው። ወደ ትዳርም እንግባ ማለት ያለበት በቃ ከዚህ በኋላ የራሳችን ሕይወት ጀምረን ልጆች ወልደን አብረ መሆን አለብን ብሎ መጠየቅ ሲገባው፣ ነገር ግን ጽጌ የጨራሽ እወድሃለሁ እየደጋገመች እወድሃለሁ ስላለችው ብቻ። በነገራችን ላይ ወንድ ልጅ ምንም እንኳን ቢያፈቅራት ቢወዳትም ማለት ነው እንደምትወደው ሲነገር ከእሷ በላይ ከሱ ሌላ ፈላጊ እንደሌላት ነው የሚሰማው። ብዙ ወንዶች ማለት ይቻላል በተለይ አበሻ የአበሻ ወንዶች በቃ እንደምትወዱት እንደምታፈቅሩት ስትነግሩት የሆነ ሌላ ሰው ፈላጊ እንደሌላችሁ አድርጎ ነው የሚያስበው ይመስለኛል። ማለት ብዙዎቹ ስለማይ ነው ማለት ነው። የተጋቡትም የተፋቀሩትም በቃ አንድ ሰው። በነገራችን ላይ አንተ የምትወደውም ሆነ የምታፈቅረ በቃ ለአንተ ከአንተ ሌላ የተለየ ሰው አንተ ለእሷ ልዩ ሆነ ስላየች እንጂ ሌላ ፈላጊ አታይም፣ አይደለም ግን ብዙ ወንዶች እንደዛ አይደለም የሚረዱት በቃ እሷን ፈላጊ እንደሌለ አድርገው ነው የሚያስቡት እና እንደዛ ያስቡና ብዙዎቹ የምትወዳቸውን ሴት ካጠገባቸው ያጧታል ባላሰቡት ሁኔታ እና ዳኒም እያደረገ ያለው ይሄንን ነው ምክንያቱም እንግዲህ ፅጌ ብዙ ጊዜ እንደምትወደው ነግረዋለች ብዙ ጊዜ በጣም ብዙ ጊዜ እየደጋገመ ነገር ግን እሱ በጣም እያናደዳት ነበረ እንግዲህ ፅጌም ደግሞ ያደረገችው ትላንትና እንግዲህ የሰሩበት ቪዲዮ ዳኒ ላወራሽ እፈልጋለሁ ምሳ ልጋብዝሽ እፈልጋለሁ ብሎ ጠራት። እሷም ደግሞ ፍቅረኛዬ ብላ ይዛ መጣች። ምናልባት ፕራንክም ሊሆን ይችላል፣ ፍቅረኛ ላይሆንም ይችላል። ነገር ግን እስኪ እሱም ምን አይነት ስሜት ይሰማዋል። እኔ እሱ ከሌላ ሴት ጋር ሲመጣ የእኔ ጋ እኔ የሚሰማኝ ስሜት ምናልባት እሱ ቢሰማው ብላ ነው የሚመስለኝ፣ እኔ ማለት ነው። ምክንያቱም ወንዶች እነሱ ሲያደርጉት እነሱ ችት ሲያደርጉ እነሱ ብዙ ነገሮች ሲያደርጉ ማለት ነው ለእነሱ በጣም ቀላል ነው። አንድ ወንድ ልጅ ቺት አድርጎ ከዛ ድሮ ፍቅረኛው ጋር ወይ ደግሞ ሚስቱ ጋር ተመልሶ መምጣት በጣም ለሱ ቀላል ነው። እውነት ለመናገር በጣም ቀላል ማለት ነው። ነገር ግን ሴቷ በባሏ ላይ ወይ ደግሞ በፍቅረኛዋ ላይ ቺት ካደረገች በፍጹም ያ ሁለተኛ ሁለተኛ እድል በፍጹም አይሰጣትም። ዓለምን እራሱ ቢያቃጥለው ደስታው ነው ማለት ነው። ወንድ ልጅ በቃ በጣም ነው የሚናደደው፣ በጣም ነው የሚበሳጨው። የሆነ ክብሩ ዝቅ ያለበት ነው የሚመስለው፣ ንቀት ነው የሚመስለው። እውነት ለመናገር እውነት ነው። ነገር ግን ይሄ ነገር የሚሰራው በወንዶች ላይ ብቻ አይደለም። ሴት ልጅ ይመስለኛል ይቅርብ አይናት የቅርባይ የሆነችው ደግሞ ችት ማድረጉ አስደስቷት ወይ ደግሞ ከሌላ ሴት ጋር መተኛቱ ከሌላ ሴት ጋር መሆኑ አስደስቷት ሳይሆን ቀንታ ሳይሆን፣ እውነት እሷ ሴት ልጅ ስትወድ ስታፈቅር ከልቧ ነው። ያን ነገር ምናልባት ተሳስቶ ይሆናል በእርግጥ ወንዶችም ሲመለሱ እኔ እኮ ተሳስቼ ነው፣ እኔ እኮ እንደዛ አድርጌ ነው፣ እኔ እኮ አንቺን ነው የምወደው፣ አንቺን ባልወድሽ ኖሮ ወደ አንቺ አልመለስም ነበረ ብለው ነው የሚያስረዱት እና ተሳስቼ ነው ምናምን ነው የሚሉት እና ሴቷም ደግሞ በዛን ሰዓት በጣም የምትወደውና የምታፈቅረው ከሆነ ይቅርታ ልታደርግለት ትችላለች። ገባችሁ? ምክንያቱም መጀመሪያ የወደደችው ያን ልጅ ከልቧ ስለሆነ ከአንጀቷ ስለሆነ ወንድ ልጅ ግን በፍጹም ከልቡ የሚያፈቅር ራሱ አይመስለኝም። አንዳንድ ጊዜ ሳያቸው ወንዶችን፣ ምክንያቱም ብዙ ወንዶች ያለው የሚዲያው ላይ በቃ ሴቷ ተለያይተው እንኳን ሴቷ ልቧ ተሰብሮ ብዙ ጊዜ ብቸኛ ሆና ምንም ነገር ሳታደርግ እየቆየች ወንዱ ልጅ ግን ማለት ነው ወር አይፈጅበትም። ስምንት ቀን ረ ስምንት ቀን አይፈጅበትም። ያችን ሚስቱን ወይ ደግሞ ፍቅረኛዋን የተዋትም ፍቅረኛ ወይ ሚስቱን ለመርሳት ለመተው ስምንት ቀን ወይ አስራ አምስት ቀን አይፈጅበትም፣ ቢተዋት እንኳን ማለት ነው ስለዚህ ወንድ ልጅ የእውነት ከልቡ አፍቅሮ አይደለም ከዛች ሴት ጋር የሚሆነው። በቃ አለ ኖርማል ነው፣ ልቡን ጠቅልሎ አይሰጥም። ሴት ልጅ ደግሞ አንዴ ስታፈቅር ሙሉ በሙሉ ነው ልቧን የምትሰጠው። እና ከዚህ ራሱ መማር ያለብን ነገር ቢኖር በተለይ ወንዶች፣ እውነት ሴት ልጅ ማለት ነው አንድን ወንድ ስትወድ ስታፈቅር፣ ሌላ ፈላጊ አታ ሳይሆን አንተን ወይ ደግሞ እሱን አለ አይደለ በቃ ከልቧ ስለምትወድ ነው እንጂ ፈላጊያት አይደለም። አደለም። አሁን ፅጌ በጣም ቆንጆ ልጅ ናት፣ በጣም የምታምር ልጅ ናት። ቀበጥ ነች፣ ፌመስ ነች። ስለዚህ ማንም አይነት ወንድ የሚፈልጋት አይነት ሴት ነች። በተለይ አለባበሷን ብታስተካክል በቃ እንድት ያለ እና ዳኒ እንደውም ለአንተ ትገባን ብዬ ነው ማስበው ደግሞ ምን እንዳለ ታውቃላችሁ ካሮት የሚያክል ልጅ ወልደው ነው ወይስ አብቅለው ነው አለ እንዴ። ዳኒ የምነካ መጀመሪያ እራስህን ተመልከት። ምክንያቱም ከአንተ ቢያንስ ይበልጣል በቁመትም። አንተ እኮ የምታክለው ጽጌ ነው። እንግዲህ ሴት ልጅ አስብ። ጽጌ እንግዲህ አጭር ልጅ ነው የምትባለው፣ እንደው መረጅም ሴት አይደለችም እና እሷ ነው የምታክለው አንተ ጭራሽ እሱን ለመሳደብ ሞራሉ የለህም እውነት። ፍቅረኛም ከሆነ ሲቀጥል ደግሞ ፕራንክም ከሆነ ጽጌ ትላንትና ያደረገችው በቃ ትክክል ነው። ምክንያቱም ይሄ ስሜት ጽጌ ጋር ያለው ስሜት አንተ ከሌላ ሴት ጋር ስትሆን የሚሰማት ስሜት አንተም እንዲሰማ ፈልጋ ይሆናል ብዬ ነው ማስበው። እውነት ማለት ጽጌ በዚህ ቅጽበት አፍቅራ ነው አይደለም እውነት። ከአሁን በፊት ብታፈቅረው ና ብትጀናጀነው ኑሮ የዛን ሰዓት ክሎሮክስ አጠጣም ነበረ። ዳኒ ሌላ ሴት ጋር ሲሄድ ገባችሁ። እና አሁን ላይ የሚመስለኝ ምናልባት ግን በመሀል እሷ ዳኒ ነው የምትወደው። ይሄ ደግሞ የሚወዳት ወይ ደግሞ የሚጠባበቅ ወንድ አለ እና እንደዚ አይነት ወንድ ከሆነ ቀለባት ማለት ነው። በቃ ምንም ማድረግ አይቻልም። ዳኒ ደግሞ እልህ፣ ጥጋብ ነው ያለበት። ሆነን ለመናገር ዳኒ በጣም ጥጋብ አለበት። በቃ ከኒ በላይ ሰው ከኒ በላይ ከኒ ወዲያ ወንድ የሚል አይነት ወንድ ነው። እንዲህ አይነት ወንድ ደግሞ ማለት ነው መጨረሻው በፍጹም አያምርም። የምትወደውንና ንጉሥ አድርጋ የምታስበውን ሴት ያጣና መጨረሻው የትም ነው የሚሆነው። እንደውም አንዳንድ ወንዶች ብዙ ጊዜ የምትወዳቸውን የምታከብራቸውን ሴቶች ሴት አይወዱም በፍጹም። የምትንቃቸውን የምታመናጨጭራቸውን የምትቃጭቃቸውን ሴት ነው የሚወዱትና እንደዚህ አይነቷን ሴት ለጊዜው ይወዱና ትዳር ላይ ሲኖሩ ማለት ነው ትዳር ይዘው ሲቀጥሉ ኑሯቸው ምንም ደስተኛ የማይሆን ኑሮ ነው ይዘው የሚቀመጡት። እውነት ለመናገር ደስተኛ ሆነው የሚኖሩት ግን ከዛች የምትወደው የምታከብረው ቤት ውስጥ እንዳባወራ የምትቆጥረው ሴት ይዞ ቢቀመጥ ነው እንጂ የምትንቀውን ሴት ይዞ ተቀምጦ ቤቱም ኑሮም ትዳርም አይሆንም። ንቃው ነው የምትቀመጠው አይነት ሴት ማለት ነውና ቤተሰብ አንዳንድ መማር ከፈለግን ያስተምራል ብዬ አስባለሁ። ትላንትና የሰሩት ቪዲዮ ፕራንክ ሆነ እውነት ጽጌ ይመችሽ። ትላንትና በቃ ጽጌ በጣም ነው የተመቸችኝ። ለማንኛውም እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ ከልብ አመሰግናለሁ። ዋይዋይ